እዚህ ዱባይ ላይ ማለት ነው፣ ጋዝ ፈንድቶ የሞተች ልጅ አለች። የሞቶቹ ጁም ማለት ነው። እና ምንም ማጣሪያ፣ ምንም ነገር፣ ምንም ሳይደረግላት ቶሎ ብሎ ሰዎቹ ሞታም ክስ መስርተውባታል፣ ሞታም ክስ መስርተውባታል። እና እነሱ ክስ የመሰረቱባት ባህ ምንድን ነው? ያው የእነሱ ስህተት ስለሆነ ጋዙ የፈለደ ቦታ ሌሽ ነው ክስ የመሰረቱባት ጋዙን ከፍተው ነው። እንትን ያለች ጋዙን ከፍቶ ሰው ራሷን በራሷ ትላለች። እንትንትላለች እቺ ሶስት ቤት ሄዳ ኳ አግኝተው ምናምን ያመጧ ስልጅናስ አይደለ አርብ ዕለት ነው ጋዙ ፈልጎባት እንትን እና አሁን ቤተሰቦቿ ከመታ እንዲሰራም አዲስ አበባ መጥቷል። እና ይሄንን ነገር ነገርሻቸው? ኮሚኒቲዎች አልነገርኳቸውም። ስልክ ያነሳለ ሳሪ እኮ ኮሚኒቲዎች ናቸው እድል ማድረግ ያለባቸው ማለት አልገባኝም። ሞታም ክስ ተመስርቶባታል ማለት ምን አልገባኝም። አሁን እንትን እንዳይጠየቅ ከሆነ ይሄ የምን ዘዴ መሰልሽ ከዚህ አሳ ምናምን እንዳይጠየቅባት በራሷ ስህተት ነው የፈነዳው። እነሱ አይደሉም ይሄን ነው የሚወስኑት። ፖሊስ ኬዙን ይዘውና ከዛ በኋላ ፖሊስ በሰጠው ሪፖርት ነው ይሄ ነገር የሚወሰነው እንጂ እነሱ አይደሉም። ከፈቱ ኬዝ አልከፈቱ ኬዝ ነበር ፖሊሶቹ ምን አሉ? በተከፈተው ኬዝ ላይ የምን አይነት ሪዛልት መጣ ልጅቷ ከሳሽ ስለማይኖራሱኬዟንስ ማን ወገን አየሽ? ልጅቷ አንደኛ ወገን የላትም፣ ገባሽ? የኔን የሚባል ነገር ከጎኑ የለም። ትጀመር ደግሞ ጋዙን በእንደዛ ነው የሚፈነዳው። ስንት ልጆች ነው ጋዝ ፈንድቶ የሞቱት። ይሄ ጋኑ ዋናው ውጪ ነው የሚሆነው፣ ከቤቱ ውጪ ማለት ነው። ዋናው ይሄ የሚሰራበት እንትኑ ደግሞ ይሄ እንትኑ ደግሞ ቤት ውስጥ ነው የሚሆነው ያኛው ይሄ ፀሐዩ በጣም ሲያገኘው ማስተንፈሻ ሲያጣ ነው ልጆቹ ላይ የሚፈነዳው። ምክንያቱም በርሜን ዋና ጋኑን ፀሐዩ እየቀጠቀጠው ስለሚሆን ይሄ ሙቀት አይደለም በርሜን ሰው ያደርቃል እንዴ መኪና እንኳን መስታወት ይሰነጥቃል። ለዛ ነው የኛ ልጆች ደግሞ ይህንን እንኳን ጥንቃቄ ያድርጉ ሲባሉ ምንም ነገር ስንት ስለማይሉ ነው ይሄ ሁሉ ነገር የሚፈጠረው።

ስለዚህ መሲ ለኤምባሲ ማሳወቅ ነው እንጂ እኛ ምን ማድረግ እንችላለን? እዚህ ጋር ወይም የልጅቷ የቅርብ ቤተሰብ ወይም ተወካይ ቤተሰቧ የወከለው ሰው ቢኖር ኦኬ። ከአሁን እኮ እነሱ ውክልና ለማንስጥ ነው እዚህ ማለት ነው። ኤምባሲ ውስጥ ላሉ ልጆች ነው መሆን ያለበት። እናቷ አብዳት ታስራ ነው ያለችው። የሚያውቃት ሰው አለ ማለት ነው ያው እናቴ ትሙት፣ ፎቷን የምታወጡ ሰዎች ለሀገራችሁ መሬት አያብቃችሁ። እናቷም አልሰሙም ሌላ ሰው አልሰማም። አትቀደዱ፣ አተዋሱ፣ ውሸት ነው ውሸት። አቡ ፎቶ እንዳታወጡ

ያውልሽ ልንገርሽ። ጆ አብዛኛው ጋዙ በርሜኑ ውጪ ነው የሚያደርጉት። አብዛኛው ለራሳችሁ ሲሄዱ ማለት ነው። ከዛ ውጪ ላይ ፀሐዩና እሳቱ ብዙ ምግብ ነው የሚሰሩት እነዚህ ልጆች። አንዱ አንዱ ልጅ ሌላ ምግብ፣ አንዱ ልጅ ሌላ ምግብ ሲያመላልሱ ነው የሚ የሰከንዶ ጋዝ የሚለኩሱ ልጆች አሉ። በዛ ላይ በርሜኑ ዋና ጋኑ ውጪ ፀሐይ ላይ ነው ተጥዶ የሚውለው ገባሽ? ከዛ በዚህ በኩል ደግሞ እሳት ሲጨመርበት እንትን ሲል መፈናፈኝ ያጣል። ይህን ማ ወላ በጣም ፓወር አይደለም ጊዜ ማለት ነው። ጋዝ ውስጥ ያለው ዋናው እንትኑ ራሱ የማይጭር ይሆንና ጋዙን ከፍተው ላይተር ወይም ክብሪት እንትን እስኪሉ ድረስ ጊዜ ይፈጃል። እሱ ጥፋት ነው የሚሆነው፣ የራሳቸው የቤቱ ባለቤት ጥፋት ነው የሚሆነው። ምክንያቱም እንትናቸውን ማስተካከል ያለባቸው ዚህ ጋዝ ስለመፈንዳቱ አንዲት እዛ ቤት ውስጥ ተቀጥራ የምትሰራ ልጅ ምንም ሳትዘጋው አድራ ነው። ጋዙ ደባው ውጭ ነበረ ወይስ ቤስቱ ነው? መሲ አብዛኛው ውጭ እኮ ነው የሚያደርጉት እ ጻፉ የት ነው የእናንተ ጋኑ የሚቀመጠው? ቤት ውስጥ የሚያስቀምጥ ሰው እኮ ጥቂት ነው እንጂ ውጭ ነው የሚያደርገው። ውጭ። ከዛ በጎማ የሚያስተላልፍ ነው አቅፎ ነው በጎማ ነው ወደ ቤት ውስጥ የሚያስ። ውጭ ነው ካየሽ፣ ብዙ ሬስቶራንቶች ውጭ እንደሚያደርጉት አንዳንዴ የፈነዳ የለም እውቀቱ እንትን ሲል። አብዛኛው ሬስቶራንቱ በውጭ በኩል ነው የሚያደርጉት። ግን ከከሰሷት አሁን ሞታ ከከሰሷት፣ ኃይለኛ ፓወር ያለው ኢምባሲ ሊከላከልለት ይገባል። ማስረጃ የሚባል ነገር አለ። ይሄ ሰት እሷ ወዳ አይደለም ያደረገችው። ገና ለገና ኢንሹራንስ እንትኗ እንዳይጠየቅ ከሆነ እንደዚህ ያደረጉት። ወላሂ ይህን ገብቶ መሄድ ያለበት ሰው አለ። ሀራም በእንትኑ በቢሮ ስልክ መደወል ይችላሉ። ሙታርገሽ ቤት አርገሽ ይፈላ የለ እንዴ? ማን ትባላለች? በካነ ስለምን ታርግልሻለች? ፎቶ ፍለጋ እንድትሄዱ ነው። ፎዚ ከኔ እቃ ኦርደር አድርጋ እቃ ኢትዮጵያ ሳይደርስ እሷ ጋዝ ፈንድቶ የሞተችው ልጅ ልክ እንደእሷ ነው። ስብሐነክ አያችሁ። ለዚች ነው የምንባለው ለዚች ነው ሁላችንም የሰውን አይብ ስንፈልግ የምንውለው። አንዳንድ ጊዜ ተኝተን ላንነሳ እንችላለን ብለን እንኳን አስበን አናውቅም። አሁን የዚች ልጅ ቤተሰቦች ይሄን ልጃችን፣ ትመጣለች፣ ሰርታ ተለውጣ፣ ትዳር ይዛ፣ ሕይወቷን ለውጣ፣ እኛንም ለውጣ ብለው ብዙ ነገር ያስባሉ። ግን ሱብሃነከ እንደዚህ ወጥቶ መቅረትም አለ። ከእናንተ ጋር እዚሁ ጋር ነው እየሰማ ያለው እኮ ሶስት ቀን በፊት ነው ሀፕን ያደረገው። እሱ ሲመጣ ሆስፒታል ነው። ሳስበው እኮ አሁን ቁጭ ብዬ ወላሂ እየዘገንነኝ ነው። ምን አይነት አስተሳሰብ ቢኖራቸው ነው? ምን አይነት በሳት አደጋ ሞታለች የተባለችው ልጅ ነገር እስኪ እናንተ ጋር ምን እንደደረሰ እንድታሳወቅ ነበር። እንደውም መጀመሪያ ልጅቷ የተቃጠለች ከእኔ ጋር ነበር የተደወለው፣ ሪፖርት እዚህ አጅባን አካባቢ ከኦፊስ ነበረ የሄደችው እና ቁጥር ምናምን ተሰጥቶ የነበረ ኤምባሲ ኬዝ አመለከትኩ ከዛ ሄዶ አይተዋት ነበረ እና ዘጠና አምስት ፐርሰንት ነበር ቃጠሏ የሚለው ሪፖርቱ ራሱ ማለት ነው። ኢቨን የለበሰችው ሂጃብ ልብሷ ራሱ ላይ ላይ ተቃጥሎ እንዳለቀ ምናምን ነው ሪፖርቱ። ፖሊሶች ስንትን ያሉት መግባትም አይቻልም ነበረ፣ በርቀት ነበረ። ኮማ ውስጥ ነበረች እና ምክንያቱ ደግሞ ፖሊስም እንትን እንዳለው እንደውም ኬዝ ራሱ ልጅቷ ላይ ነበረ የተከፈተው። የሚገርምሽ ከጥንቃቄ ጉለት ጋዝ ተከፍቶ ነበረ እና ጋዝ ተከፍቶ አድሮ ልጅቷ እንደመጣች ነው የለኮሰችው። ሽታ እራሱ እንትን ይል ነበረ ሽታ አለው እና ምንድን ነው የሚለው መሰለሽ ከጥንቃቄ ጉለት ኬርለስ ሆና ነው ምናምን ብሎ ነው ራሱ የተጻፈው ኬዙ። አጋጣሚ እስከ ከትላንት ወዲያ ነው ሞተች ተብሎ ራሱ የተደወለው። እንደዛ ነገር ነው። ቤተሰብ ጋር ተደውሏል። ፍኖተ ሰላም አካባቢ ነው ያሉት ቤተሰቦቿ፣ እና ወደ አዲስ አበባ እየመጡ ነው። ውክልና ለመስጠት ማለት ነው፣ አስክሬኑ እንዲመጣልን ብለው እንትን ብለዋል። እና ያለው ነገር ይሄ ነው ያው ግን ይሳቅ አንድ ነገር እንደሩ። እሺ አብዛኛው የኛ ልጆች የሚሰሩበት ቤት ማለት ነው፣ አብዛኛው አሰሪዎቻቸው ጋዙን ውጪ ነው የሚያደርጉት። ማለት ይሄ ዋና ጋኑ አለ አይደለም? ውጪ ከኪችኑ ውጪ ፀሐይ ቦታ ላይ ነው የሚያደርጉት፣ ዋና ሙቀት ያለበት ቦታ ላይ ነው። ታዋሾ ኮሜንት ላይ የሚጻፉ ያ በርሜኑ በጣም ፀሐይ በሚነካው ሙቀት በሚነካው ሰዓት ልጆቹ ደግሞ እያንዳንዱ ሴትዮዋ የምታዛቸው ምግብ ሌላ፣ ህፃኑ የሚያዛት ምግብ ሌላ። እያንዳንዱ ምግብ ቢያንስ ጋዙ በቀን ሀያ ጊዜ ይከፈታል። ገባክ? እነዚህ ልጆች ተመላልሰው ሁሉም ልጅ በየፊናው ምግብ በጠየቀ ቁጥር ሻይ በጠየቀ ቁጥር ሄደው ጋዙን ሲከፍቱት ውጭ ሙቀቱ ስላለ ጋዙ ይፈነዳባቸዋል። እንጂ አሁን ይሁን አዲስ አንድ አይደለም። አንድም አለች እዛው ፉጀራ እኔ ነኝ ሚጂ በአካል ላይ ያየኋት። እሷ እንደውም እሷ የእሷ ይሻላል አሁን እየዳነች ነው። እንደዚህ አንዷ አቡዳቢ ነው እንደውም ሪፈር የተጻፈላት እግሯ ተቆርጦ የተኛች ማለች እና ምናምን እንዴት ነ አሁን እቺ ቤት ውስጥ ነው የፈነዳው፣ ኪችን ውስጥ ማለት ነው። እና ሴትዮዋም ያስፈልገውን ነገር እንደምታደርግላት ቃል ገብታልናለች። ያው በኛ በኩልም ክስ ተከፍቷል፣ እና የቤተሰቦቿ ውክልና እየተጠበቀ ያለው ግንቅ ቤ ጥያቄ አለኝ። እዚች የዱባይዋ ልጅ ላይ አሁን የከሰሱት የከፈቱት ክስ ሬሳ መላክ ላይ ወይም የመቀበር ሂደት ላይ የሚያመጣው ችግር አለ ወይ? ጀስት ራሳቸውን ሴቭ ለማድረግ ብቻ ይመስላል። ነው እንደዚህ አይነት ምንም እንትም ያመጣ ነገር የለም። ማለት ያው አንዳንዴ ኢንሹራንስ ምናምን ስላለ የፖሊስ ነው ሪፖርቱን የከፈተው፣ ይመጣሉ ፖሊሶች መጀመሪያ የሆነ ነገር ሀብቶ ሲያደርግ እዛ ላይ ነው እንትን የተባለው እንጂ ምንም የሚደርስባት ነገር የለም። ምን ያደርጋል ግን ኢንሹራንሷ ሁሉ ነገሯ ግን ሊከበርላት ይገባል። እሱ ግድ ነው። እሱ መጀመሪያው ውክልና ቤተሰብ ይኖራታል። ቤተሰብ ቤተሰብ ሙሉ ውክልና ይልካል። ከዛ የሕይወት ኢንሹራንስ አለ እሱ ግድ ነው። ከዛ በኋላ ነው እየጠበቅን ነው ያው ሙሉ ውክልና የግድ ያስፈልጋል ከቤተሰቦቿ እና ሰኞ ብለዋል። ነገ ነው እንሻላ እየጠበቅን ነው እንጂ ያው፣ ስንተን ከላይ የምታዩት የሱ የሚለውን አካውንት በጣም ደንግጣ ነበር። እዚህ ራሱ መታ ነበር እና አግኝተናና ግራናት ነበር የሚያስፈልገውን ሁሉ ነገር አደርጋለሁ። በጣም መልካም ሰው ናት። ያው ፖሊስ ነው እኮ መቶ በቃጠሎ ጊዜ ሪፖርት ሲጽፍ ነው እንደዚህ እንትን ያለው እና አንድ ማለች ሁጀራ ሄደናል። እንደውም እኔና አንድ ጓደኛ እዚሁ ማን ቤት ነው ሳራ ናት መሰለኝ፣ እዚህ ነው እዚያ ነው የወሰዳት። እግሯ ተቆርጧል የሚገርምሽ፣ በዚሁ በእሳት በጋዝ ፍንዳታ ማለት ነው። ጥንቃቄ ነው መጀመሪያ። ይኸውልሽ ብዙ ጊዜ ይረሳል እንደዚ አይነት ነገር እና መጀመሪያ መስኮት፣ አሁን እዛ ሪፖርቱ ነው የሚለው መስኮት መክፈት እንደዚህ፣ መጀመሪያ ሰው ልጆች እንዲ ወደ ኩሽና በሚገቡበት ሰዓት በሮችን፣ መስኮቶች ከፍቶ ለተወሰነ ደቂቃ ቢጠብቁ። ለምን አይታወቅም፣ ይረሳል። ሰው ስራ ላይ ስለሚውል ደቅሞ ስለሚውል፣ ያው የአረብ ቤት እንደሚታወቀው ነው። ሁሉም አንድ ሰው ይሄን ያዛል፣ አንድ ሰው ይን ያዛል። የመዘናጋት ነገርም ስላለ በተሻላችሁ መጠን እንደው ብትጠነቀቁ። በዛ ላይ አሁን ሙቀቱም አለ እንደምታዩት እና በጣም ችግር ነው። ፈጣሪ ጠብቀን። ቢያስ ምክንያት ማን ነው? እንደዚህ እንደዚህ አይነት ነገር ላይ ጥንቃቄ ብናደርግ። ሚሳቅን ፎሎ አድርጉት፣ ነጁንም፣ ሙኒትንም ሁሉንም ፎሎ ፎሎ አድርጓቸው። አዎ ግን ይሄ ነገር ተደጋገመ ታውቃለህ፣ ባለፈው አመትም እንደዚሁም አቡዳቢ ላይ ና እንደዚህ ይሄ ጋዝ በጣም ተደጋገመ። ስለዚህ ግን አሰሮቻችሁን ጋዙን ኤ ሲወድ አለበት ጋ ይምጣ። ቅዝቃዜ ካለ ታውቃለህ፣ ነዳጅ እንትን የመርጋሁን ሲተፋፈን ነው። ገብቶሻል። ተዘግቶ ነው እንዲ ተዘግቶ ሲቀመጥ ሜይ ቢ እንኳን እንደተባለው ተረስቶ ተከፍቶ ሲሆን ሽቶ ራሱ። አሁን መኪና ውስጥ እኮ አንዳንዴ እንዲ ሲጋራ የሚያጨሱ ሰዎች ሽቶ ነፍቶ ላይ ተስለኩሱ እንትን ይላል እሳት ይፈጥራል። መጥፎ ነው እና ይሄ ደግሞ ስለሚታፈን በቃ ይፈነዳል። ቤቱ ሞልቶ ነው የሚቀመጠው። ከብቶሻል። መውጫ ካጣ እና እንዲ ጥንቃቄ ቢደረግ የሚነገር ነው። እኔ የምለው ላይ ሪፖርቱ ላይ በግምት ስንት ሰዓት አካባቢ ይላል ቃጠሎ የተፈጠረው? ወላሂ ሰዓት ስሚሆን ይጀ ያ መጀመሪያ እኔ ጋ ነው የተደወለብኝ። እንደውም እዚህ ከቢሮ አካባቢ ደውለው ነበረ አለ ሰዓቱን አየዋለሁ። ወዲያው ሪፖርት አቀረብኩኝ። ከዛ በንጋተው ሄዱ ሲሄዱ ምክንያቱም ልብሷ ላይዋ ላይ ነው ልብሷ፣ የሚገርምሽ ልብሷ ሂጃቧን ምናምን እንዳለ ላይዋ ላይ አሁን እንደ እንትን ከተሄደ እንደ ህግ ከታየ አሁን የተነሳው እንትን በጭራሽ ከህግ አግባብ ተቀባይነት ሊኖረው የሚችልበት ምክንያት የለም። አንደኛ ሁለተኛ ነገር ደግሞ ማለት ነው፣ ፖሊስ ሪፖርት ሲያቀርብ ፖሊስ ሪፖርት ላይ ስንት ሰዓት አካባቢ ቃጠሎ እንደተነሳ ሪዝኑን እና ደግሞ ሰዎቹ የነበሩ ወይ ቤት ውስጥ ነበሩ ወይ ከእሷ ጋር የነበሩ ሰዎች ካሉ እነዚህ ሁሉ ይጠቀሳሉ። እና ትንሽ የሆነ ኮንፊውዝድ የሚያደርግ ነገር ነው የሆነብኝ። አዎ ሰዎቹ አሉ። አሰሪ አለች፣ ያው ሴትዮ ናት የደወለች አምቡላንስ ጋር እዚህ ሻርጅ አካባቢ እኮ ነው የተወሰደችው። ዚ ሙሉ ሰው ነፋ እኮ በቃ ኦልሬዲ እኮ እሳቱ ወደ ውስጡ ገብቷል። ዘጠና አምስት ፐርሰንት ነው ቃጠለ። ጨርቅ እሳት ላሽ ላይ እየነደደ በዛ ላይ ጋዛ አለ እዛውን የወደቀችው እንደዛ ሆኖ ቀርቶ እና ትንሽ ጭንቅላቱ አካባቢ ነው በጣም ለዛ እኮ ነው መሲ፣ እንደዛ እያልኩሻለሁ። ዘጠና አምስት ፐርሰንት ቃጠሎ የተፈጠረበት ሰው ላይ ትን ላይክ አሁን ኬዝ እነሱ ኬዝ ሲከፍቶ የፖሊስ ሪፖርቱ የግዴታ አስፈላጊ ነው እና እንዴት አሁን ዘጠና አምስት ፐርሰንት በደረሰበት ሰው ላይ ኬዝ ለመክፈት አያስችላቸውም። ለማለፍ ፈልጌ ነው ኬዙ ምን መሰለሽ፣ ይቅርታ ዚ ተደውሎ በሚመጡበት ሰዓት ያው ፎረንሲ ምናምን ምርመራ አላለም። እዛ ላይ ነው የሚጻፈው እና አሁን ሰኞ ይመጣል። ውክልናው እየተጠበቀ ስለሆነ ነው እንጂ ሙሉ ይሰጣል እኮ ሙሉ። እዚህ አንድ ልጅ አለ ምናምን አሉ፣ አሌን አካባቢ ነው የእሷ ዘመድ ነገር ነው። እናዛድሚት እንትኑ የፖሊስ ሪፖርቱ ኤምባሲዎች ጋር አለ ማለት ነው። ይመጣል ሁሉ እሷ የሚሄድ ሙሉ ምርመራ ሙሉ ምርመራ ከዙ ምንደሞሁ ነገር አንድ ላይ ተያይዞ ነው። ያ እኮ እኔም ይሄንን ነው እያልኩ ያለሁት። እንደዛ ከሆነ ገና ብዙም ማናውቃቸው ነገሮች ይኖራሉ ብዬ አስባለሁ። ሁዜ ልትነሻ ሀሳቦች ገብቶኛል። እኔ ኢቨን እንኳን ፖሊስ ኬዝ ለመክፈት የሚያበቃው ነገር ቢኖር እዛ ከደረሰበት ሰዓት ጀምሮ ያገኛቸው ማስረጃዎች በቂ ሊሆን ይገባል። ኢቨን ኩሽና ውስጥ ለመጨረሻ ጊዜ ማታ ማን ነው ገብቶ የወጣው ከሚለው ሰዓት ጀምሮ፣ ጋዙ ጋር ማን ነበረ ከሚለው ሰዓት ጀምሮ ነው በጣም አይነት ኬዝ ለመክፈት የሚያቀርበው ያለምንም ማስረጃ ሊያደርግ አይችልም። ገና አሁን ብዙ ያልታወቁ ሪፖርቶች፣ መረጃዎች አሉ ማለት ነው። ለዛ ነው እነዚህ እንደኔ እንደኔ አሁንም ፉል ሪፖርቱን ሳናቅ በዚህ ጉዳይ ላይ መነጋገሩ ተገቢ ነው ብዬ አላስብም። ምክንያቱም በደንብ ሪፖርቱን እንዳለ ማወቅ አለብን። ያስከሳታል አያስከሳትም፣ እሱን በደንብ ማወቅ አለብን ብን እሷ ብቻ ተጠያቂ ልትሆን ትችላለች ወይ ደግሞ የቤት ባለቤቶች ማስተካከል ያለባቸውን ነገር በቸልተኝነት ባለማስተካከላቸው ምክንያት አደጋው ደርሷሉ የሚለው ይታያል። በጣም ብዙ የሚታዩ ነገሮች አሉ እና ደግሞ እነሱ እንደ ኢንሹራንስ ላለመክፈል ብለው ብቻ ክስ ቢመሰርቱ እንኳን ክስ ክሱ ተቀባይነት ያገኛል ወይስ አያገኝ የሚለውም እሱም መታየት አለበት። ዝም ብለን አሁን እዚህ ጋር ተናግረን ተናግረን የሚቀር ነገር መሆን የለበትም። ሶሻል ሚዲያ ላይ ሁል ጊዜ የሚወራ እንጂ የሚፈጸም ነገር ከስንት አንድ ነው የሚታየው። ስለዚህ ይሄ የሰው ህይወት ነው። ይቅርታ እኔ በንግግር ማል በቃላት ካስደበረ ሶሪ ግን ውስጥ የተሰማኝን ነው እኔ የተናገርኩት። ልክ ነሽ ም ልክ ነው እሱ አሁን ከውክልና በኋላ ምናልባት ኮችልጅ ጋዙ ዘጋግታ ጸዳር ተኩሽኗን ጨርሳ ሄዳ ወርዲ ተኝታ፣ ከሷ በኋላ ደግሞ ያሉ የቤቶቹ ልጆች መጥቶ ለኩሰዎት እና ረስተውት ሄዶ ሊሆኑ ትክክል እሱ እንግዲህ መስ አሁን ውክልና ተልኮ እዚህ ያለው ልጅም አይችልም። እንደተባለው ልጁ ራሱ አልችልም ምናምን ያለው ገብቶሻል። አለን አካባቢ ካምፓኒ ነው መሰለኝ የሚሰራው እና እሱ ወደ ኤምባሲ ነው ውክልና የሚሰጠው። እሱ ራሱ ማ ፕሮሰሱ እንዲጨረስ እዛኔ ይመጣል። ችግር የለውም። ያለውን ነገር የሚነግርሽ አለው ወይ ለመሆኑ? ወይ ለመስደግድ ነው ልጁ ማለት ከፊሏ ነው ዞሮ ዞሮ ያለውን ነገር ማወቅ ይቻላል። ሌሎቻችሁ እራሳችሁን ጠብቁ። ሆእሰመሲ አሁን የተወዛገብኩት ደግሞ ሰዎቹ አይደለም ፋይሉን የከፈቱት ፖሊስ ራሱ ነው ሲባል፣ ፖሊስ ምን አይነት መረጃ አግኝቶ ነው? ከምን ተነስቶ ነው እሷ ላይ ከችልተኝነት አንፃር ፋይል ሊከፍት የሚችለው የሚለውን እንደዛ ሊሆን አይችልም። ለምን ብለሽ ፖሊስ ኬዝ የሚከፍተው ባለቤት ወይም ደግሞ በዙሪያ ያሉ ሰዎች በሚሰጡት መረጃ ላይ ተንተርሶ እንጂ ራሱ በራሱ ተነሳሽነት ዝም ብሎ የሚከፍተው እንትን የለም። ስለዚህ የተሰጠው መረጃ ነው ጥያቄው። ኖ ጋዙን ተለኩሶ አትለኩሶ ምንም የሚያውቁት ነገር አለ? በሳት ለኩሶው ለኩሶው ተኝታ ነው ብለዋቸው ሊሆኑ ይችላሉ። እንደዛ እነሱ ስላሉ ብቻ እኮ መሲ መክሰስ ራሱ ፋይል መክፈት ራሱ እኮ አይቻልም። ግዴታ መረጃ ያስፈልጋል። በምን አይነት መልኩ ነው እንደዚህ ፖሊሶቹን ሊያሳምኑ የሚችሉ? ፖሊስ ሊያምን የሚገቡ መረጃ ሲይዝ ነው። እዛ ቤት ውስጥ ገብቶሻል። አትሊስት ካሜራ እንኳን ካለ በጣም አሪፍ ነው። ግን እነሱ ባሉት መረጃ ብቻ አንድ ፋሚሊ የሚኖርበት ቤት ውስጥ መሲ ስንት ሰው ገብቶ በሚወጣበት ኩሽና ውስጥ እሷ ብቻ ተጠያቂ ሆና ልትከሰስ አትችልም። ለአንድ ሰው ስንት ነው እነዚህ ኩሽና የሚመላለሱት? አስሬ ነው የሚመላለሱት። ጋዙ እንኳን በቀን እኮ ከአስር ከአስሬ በላይ የሚለኩሱ ልጆች እኮ አሉ። በእጅ ደቂቃው ምግብ ሰዎች፣ አንቺ አስር ሺህ ጊዜ ብትጠነቀቂ ቤት ውስጥ ስንት ችልተኛ ሰው አለ ማይጠነቀቅ ሰው። የእነዚህ ሰዎች ሰለባ መሆን የለባትም እቺ ልጅ። ሪፖርቱ ሲመጣ ደውልሻለሁ። ሞኔ ሞታለች ተርፋለች፣ ሞታለች ያለውን ነገር አሳውቅሻለሁ። ውክልና ነው እንግዲህ ነገ እንደርሳለን ብለዋል። አዲስ አበባ ቤተሰቦቿ አዲስ አበባ ደርሷል እኮ ትናንትና ነበር ያሉት። ትናንትና ከፍ ነው ተሰላም ተነስተናል ምናምን ብለዋል። ነገ ነው ሲመጡ መኪና ምናምን ስለሌለ፣ እ ያው ዛሬ ቢደርሱም ዛሬ ስራ ስለሌለ ነገ ነው ሰ እንሻላ ያለውን ነገር በቃ እነግራቸዋለሁ።